ቆንጆ የኔ ቆንጆ ቀበጧ ማለት ነው። ምንም ተስፋ የሰጠሹ ሰው የለም ከብሩኬ ውጪ። ወደ ውጪ በዚህ አጋጣሚ ብሩኬ ሀይሚቾን የምትወዳት የምታፈቅራት ከሆነ ከሁለታችን ምረጪ። መፍትሽን አልጋፋም ሳይሆን ለሀይሚ አሁን በይሉንታ ነው ከቅዱስ ጋር ያለችው። ና ለሀይሚ ዋጋም ከፍለ ቢሆን ማለት ነው። ሀይሚን ወደ ራስ መውሰድ ና ወደ ድሮ ፍቅር መመለስ ያለብ አንተነ ብሩኬ ማለት ነው። እንደኔ እንደኔ ሀይሚያውን ላይ ያው ከቅዱስ ጋር የሆነችው ለሁላችንም ግልጽ ነው። ብሩኬን ለማብሸቅ እንጂ ሁላችንም ተናግረናል፣ ለቅዱሴ ስሜት ኖሯት አይደለም። ዛሬ ግን ያው ቅዱስ ያው ብሩኬን እንዴት አገኘሽው? ዘግተን የለን እንዲ ሁለተኛ እንዳታገኙ ተባብለን የዘጋነውን ምዕራፍ እንዴት ብሩኬን ልታገኙ ቻልሽ? በማለት እንግዲህ ለሀይሚ ስጦታ ሊሰጣት ነበር አመጣጡ። ሀይሚ ደግሞ ከብሩኬ ጋር ነበረች ው ቦታውን ጠቁሞ ቦታው ድረስ መጥቶ ነበር ያገኛት ከብሩኬ ጋር ነው። እና በጣም ነበር ያው ቅዱስን እንዳያችሁ ብዙም ንግግር ሊያስተናግድ አይችልም። እንዳያችሁት ማለት ነው እና ያው ከብሩኬ ጋር በመሆኗ እንግዲህ በጣም ተናዶ እንዴት ታገኘዋለሽ በፊት የዘጋ ነው ምዕራፍ አይደለ ወይ በማለት ያው ትንሽ በስጨት ብሎ በዛችሁ፣ ማለት ነው በስጨት ብሎ እንግዲህ ያው ሁላችሁን ቪዲዮ የሰራችሁበት ሰዓት ሀይሚ የገዛናት ቅዱስ፣ ሀይሚ ስጦታ የገዛናት ነው እኔም አመጣጤ ይህን ስጦታ ልሰጥሽ ነበር በማለት እንግዲህ የሰዓት ስጦታ ከፍቶ አሳይቷት፣ የሰዓት ስጦታ ሰጥቷት በንዴት ያው አትሄጅም እስኪ ትሄጃለሽ በማለት ያው ሁለቱም ብሩኬ እስኪ ውስጥ ፈዳት ምናም በማለት ሁለቱ ነበሩ። ይሄ ሁሉ ዚህ ደረጃ እንዲደርስ ያደረጋቸው ደግሞ ሀይሚ ወዳ ሳይሆን ነው ማለት ነው። የእውነት ቅዱስ ከሆነ ይጎዳል። ቤተሰቦቼ፣ ይሄ ደግሞ የፉክክር ነገር ነው። ዛሬ እንደዚህ ደረጃ ሀይሚ ደግሞ ትናንትና አያስፈልግም ደግሞ ቅዱስን ብሩኬን ለማናደጃ ይዘሽ እንደመጣሹ ነው። ብሩኬም ኤላናት ማናት የሚሏትን ይዟት የመጣው ልክ አንቺ ከቅዱስ ጋር ብሩኬን ለማብሸቅ እንዳረግሹ ነው እንጂ ደጋግሜ ስጠይቂው እየሰማው ነበረ። ከእሷ ጋ ምንድን ያለ ግንኙነት እሷ ስያልሽ ነበር። ስለ እሷ ይመለከትሽም ሀይሚቾዬ። ምክንያቱም እሷ ለስራ የመጣች አንቺን ለማብሸቅ የመጣሽ ናት እንጂ ብሩኬ ቦታ ኖሮት አፍቅሯት በዚህ በአጭር ጊዜ ይዟት የመጣ ሴት አይደለችም። አንቺም ከቅዱስ ቦታ ኖሮሽ አፍቅረሹ በዚህ በአጭር ጊዜ ይዘሽው የመጣሽው ሰው አይደለም። ሁለታችሁም ያው ብሩ ለመበሻሸቅ ይዛችሁ የመጣችሁ ሰው ናችሁ። ግን እኔ እንደሚመስለኝ ከሆነ ቅዱስ ግን ለሀይሚ ስሜት እየሰማ ይሁን አይሁን አላውቅም። ዛሬ ሲነድር ነው ያየሁት። የምሬን ነው የምላችሁ ቤተሰቦቼ። ና እኔ ግን በዚህ አጋጣሚ ሁላችሁም የራሳችሁን አስተያየት ኮሜንት ጻፉ። እንደኔ እንደኔ ብሩኬ ሀይሚያውን በይሉንታ ታጥራለች። ተስፋ የሰጠችው ሰው የለም። ግን በይሉንታ ከቅዱስ ጋለች። ይሄ ልጅ እንዳይጎዳ ግዴታ ከሱ ጋር ልትሆን ነው በይሉንታ ማለት ነው። ሀይሚ በጣም ይሉንታ ካላት ሴት ናት። ና ከቅዱሴ ጋር ልትሆን ስለሆነ አንተ ደግሞ የምትወዳት የምታፈቅራት ከሆነ ለሀይሚ ዋጋ ከፍለክ ሀይሚን ወደ ራስ ወደ ድሮ ፍቅር መመለስና ሀይሚን የራስ የግል ማድረግ የምትችለው ብሩኬ ያንተ ነህ። የምትወዳት ከሆነ ዋጋ ክፈልና ከቅዱስ ወደ ራስ። ምክንያቱም ሳትፈልገው ሳትወደው ነው ከቅዱስ ከሆነችው ማለት ነው፣ ለብሽሽቅ ማለት ነው። ስለዚህ እዚህ ደረጃ ደግሞ እንድትደርሱ ሰውም እንዲጎዳ አድርገው የእናንተ የብሽሽቅ ስራ ነው። ሀይሚም አምነሻል። አሁንም ወደኋላ ሀይሚ መመለስ አያስፈልግም። እንደ በሬ ሽንት ነው እንደ ግመል ሽንት ይባላሉ የሀገሬ ሰው ሲተረት እንደ ግመል ሽንት ወደኋላ ይባላል። እና ወደኋላ የኋላው ከሌለ ፊቱ የለም እያልሽ ድጋሚ ትናንት የዘጋሽው ምራፍ ሀይሚ አሁኑም ወደኋላ ትመለሽ። የእኔ ቆንጆ ይበቃሻል። በጣም ትዋደዳላችሁ። ብሩኬ ደግሞ አይደለም ሀይሚ እኛን ራሱ የሆነ ሰስፔንስ እያደረከን ነው። መቼ ነው ለሀይሚ ፍቅርን ምገልጸው? አዎ ብዙዎቻችሁ የሚስተካከል ነገር አለ ጊዜ ይፈልጋል እያላችሁ ነው። እኔም አምናለው። ግን ጊዜ የሚፈልገው እስከ መቼ ጊዜ ነው። ግን ፍቅር ጊዜ ቦታ በማንኛውም ሰዓት እኮ ፍቅርን መግለጽ ጊዜ ገንዘብን የሚወስድ ነገር ነው እንዲህ አይደለም እኮ ፍቅርን መግለጽ ጊዜ ገንዘብን የሚወስድ ነገር አይደለም። ሀይሚዬ አፈቅርሻል ነው የእኔ እንድትወኝ እፈልጋለሁ። ቤ ሀይሚ ካቡርኬ በጣም የምትፈልገው ነገር እስከዛሬ እየደከመችበት ያለችው ነገር አፈቅርሻል የሚለውን ቃላት ከብሩኬ አንደበት በት በጣም መስማት ትፈልጋለች፣ እንደ ሴት ልጅ ማለት ነው። ብሩኬ ደግሞ በጣም አርዝሞታል። ቤተሰቦች ቅርታ አርጉንኝና አመት ከምናምን ሆናቸዋለ እንዴ ሀይሚና ብሩኬ በጓደኝነት ስለዚ፣ ጊዜው መቼ ነው ቤተሰቦች? ጊዜ ሴት ልጅ እኮናት አለን እንዴ ከብሩኬ ጋር ስትሆን እኮ ጊዜዋን መስዋት እያደረገች ነው። የሴትና ጊዜዋን መስዋት እያደረገች ነው። እና ፍቅርን ለመግለጽ ረጅም ወራት አስፈልግም፣ ረጅም አመት አስፈልግም፣ ገንዘብ አስፈልግም። ባገኘ ሰአት ባገኘው ሰዓት ሁሉ ፍቅሩን ቢገልጽላት እሷ ተቆጥባ የእሱ ብቻ ሆና ፈተናዎቹን ታግላልፋ የብሩኬ ብቻ ሆና ጸንታ እንድትቆይ ነው የሚያደረጋት ብዬ ነው ማስበው እንጂ ይሄና ላፈቅርሻለሁ፣ የኔ እንድትሆኝ እፈልጋለሁ፣ የወደፊት ሚስቴ እንድትሆኝ እፈልጋለሁ ብሎ በአደባባይና ፍቅሩን ለመግለጽ ጊዜ ገንዘብን የሚፈልግ ነገር ነው ብዬ አላስብም። ባገኘው ሁሉ አጋጣሚ ከልብ የሚወድ ሰው ፍቅሩን በየትኛውም አጋጣሚ ይገልጻል። በእርግጥ በአፍ በቃል ብቻ ሳይሆን በተግባርም እያደረገው ብሩኬ አይተናል። ግን ደግሞ እኛ ሴቶች ወንዶች ተፈጥሯችን ሆነን ከቃል እንፈልጋለን፣ አይደል? ከአንደበቱ እንዲወጣ ከሚሰጠን ስጦታ ይልቅ ከአንደበቱ ወዶ እወድሻለሁ የሚለውን አፈቅርሻለሁ የሚለውን መስማት እንፈልጋለን። የእኛ ተፈጥሮ ለየት ስለሚል ማለት ነው። እና ያው እንጂ ሳይገለጥላት እኮ ቀርቶ አይደለም ብሩኬ እንደሚያፈቅራት እንደሚወዳት ሀይሚ በድርጊቱ እያሳያት ነው ግን በአንደበቱ ደግሞ እንዲላት በአደባባይ ትፈልጋለች በቃ የእሱ ብቻ እንደሆነች ማስመስከር ትፈልጋለች እና ብሩኬ እንኳን አይደለም ሀይሚን እኛን ራሱ ሰስፔንስ ነው ያደረገን ቤተሰቦች ረዘመ ለማንኛውም ሀይሚና ብሩኬ አይለያዩ